ማለት ነበር የመለሰችላት። በባለፈው ቪዲዮ ላይ ካሌብ ዝቶ ነበር እና ለኮንስታብሉ አንተ ስላሊያስክድልኝ እኔ ስራውን እሰራለሁ የአባቴን ገዳይ እከታተላለሁ ብሎት ነበረ። አቶ ድንቁ ደግሞ እኔን እንዴት የተከበረ ሰው ስራውን በስርዓት ይሰራል ብለህ እንደዚህ ትላለህ ወይም እኔን ትጠራጠራ ይብኛለህ ብሎት ነግሮት ነበር። ሰላም ጤና ይስጥልኝ! ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት፣ ትረፍረፍ፣ ይበልክ ይበል፣ ከኔጋ ክብሩ ስፋ፣ እግዚአብሔር ይመስገን። በእንጀራ እናቷ የምትሰቃየው ልጅ ሉሊት በባለፈው ቪዲዮ ላይ ኮንስታብል እተብየው ድንቁ መጨረሻ ላይ ቤቱን አሳልፈሽ ለእናትሽ ወይንም ለወይዘሮ አልማዝ እንድትሰጫት ነበር ያላት። እሷ ደግሞ እኔ ንጹህ ስለሆንኩኝ ወንጀለኛ አይደለውም እና ይህንን ነገር አላደርገውም ብላ ነበር። ወይዘሮ አልማዝ ደግሞ ልጅሽን እንድትሰጭኝ ወይም እንድትድርኝ ስትባል በእድሜ እንሻላሃለው ከልጄ ላይ ግን በጭራሽ የማይታሰብ ነው። ልጄን ተውልኝ ብለው ነበር። አቶ ድንቁ ደግሞ በጭራሽ ይህን ነገር ካላደረግሽ የጀመርናቸው ስራዎች አይቀጠሉም ብሎ ለወይዘሮ አልማዝ ነግሯት ነበር። በዛሬው ቪዲዮ ላይ እንግዲህ ወይዘሮ አልማዝ ታግታለች። ና ልእልቴ በጣም ተጨንቃ ነበረ። ደውላም ለሉሊት ነግራታለች እናቷ ቤት እንዳላደረች እና እንዳልመጣች። ያገታት እንግዲህ ካሌብ ነበር። ምክንያቱም እዝቷልና ድንቁ ተከታተልልኝ ብሎት፣ እሱ ግን በጥቅም ተታሉ ስራውን እዚ ጋ በገንዘብ ነው የተሳሰረ እኮ ወይዘሮ አልማዝ ጋር ማለት ነው። ህጋዊ ስራውን እየሰራ አይደለም። እና ልእልቴ በጣም ተጨንቃ ነበረ። የት ሄዳ ነው እናቴ? የቤት አላደረችም። በጣም ተጨንቃ ለጓደኛ ለሄሮት ትደውልላታለች። ሄሮትም ትደነግጥና ምነው እብላ ስትላት፣ ቤት እኮ እናቴ አላደረችም አንቺ ጋር እንዳለች ብዬ ነው የደወልኩት፣ ግን ምነው ጠፋሽ ብላ ልጅቷ ትነግራታለች። ለመደወልም ፈርታ ነበረ፣ ምክንያቱም እናቷ ሲቸግራት ነው እዛ ሂሩት ጋር የምትሄደውና የእሱ የምትሄድበትን ቦታ ደግሞ ልጅቷ አትወደውም ነበር። መጀም ምንድን ነው ያለቻት የቅርብ ወዳጇ ድንቁ ስለሆነ ለእሱ ህደዊለት ነው ያለቻት ወይዘሮ ሂሩት ያቺም ልጅ በጣም የሚያስፈራራት እና እሷን ካላገባዎች እያለ የሚያስጨንቃትን ሰው ለችግሯ ደወለችለት። እቤት ድረስ ሄዶ እኔ ያልኩት እናቴን አይተሀት አሉኝ ነው ያልኩት፣ ምክንያቱም ከአንተ ጋር ቅርብ ስለሆናችሁ ሽርከኞች ስለሆናችሁ በማለት ስትለው፣ አይኔ እንኳን የመጣሁት እግረ መንገዴ ሌላ ነገር ለነግራት ነበረ በማለት ይነግራታል የሚልሽ የደወልሽልኝ እንደዚህ አሁን እኔን ወደሽ ወይንም የእኔን ጥያቄ ተቀብለሽ ነው ወይ መልስ ልትሰጭኝ ብሎ ነው ለልእልት የተናገራት። ልእልቴ ደግሞ አንተ አትጃጃ፣ አትዝረክረክብኝ፣ የኔን ጥያቄ ወይም የእናት ያለችበትን ብቻ መልስልኝ፣ እኩያህን ፈልግ፣ ይህ ነገር የማይሆን ነው በማለት ስትነግረም እንደዚህ እያልሽማ አታጃጅልኝ ብሎ ነው የተናገራት እሷ ይህንን ጥያቄ ከጠየቀችው በኋላ እኔ ማን ሊያግታት ይችላል? የምትጠራጠረው ሰው ይኖራል ወይ ንገረኝ? ብላ ስትነግረው ምክንያቱም በጣም ጭንቆኛል ነው እያለችው ሀይ የእናትሽን ለእናትሽ ከባድ ጥላቻ ያላት እህትሽ ናት። ስለዚህ ጣትሽን መቀሰር ያለብሽ ወደ እህትሽ ነው። እህትሽ ናት ልታግታት የምትችለው አብሯት የሚኖረው ደግሞ ሊተባበራት ይችላል በማለት ለልእልት ሲነግራት እህቴማ በጭራሽ እንደዚህ ልታደርግ አትችልም። ስለምታውቀው ነገር ግን ባትናገር መልካም ነው በማለት ተሰትነግረ በጭራሽ ከእሷ ሌላ ለአልማዝ ጥላት የላትም። የዋህ መስላሽ ነው እንጂ በጣም መጥፎ ልጅ ናት ብሎ የሉሊትን ስም አጥፍቶ ለህቷ ይነግራታል። እንደዚህ ካደረገችማ በእውነት በህቴ በጣም ነው የማዝንባት በማለት ትመልስለታለች። በቃ እዚህ ድረስ ይህንን ከነገርከኝ አንተም ወደ ቤት ሄድ በማለት ወደ ቤቷ ሀሰት ገባ። ተከትሏት ወደ ቤት ግብት ይላል። ከእለት ጋር ዳበስ አድርጓት ጥቃሸዋን እንደመያዝ እንደመጨበጥ ብሎ ስለ ፍቅሩ ጥያቄ ሲያነሳባት በጣም ትጮህና አንተ ግን ያማሃለኝ? አሁን እዚህ ቤት ማንም የለም፣ ከዚህ ቤት ውጣ። ይሄ ነገር እንደማይሆን ነግሬሃለሁ እኮ በማለት ስትነግረው ለፍቅርም ቢሆን እኔ ፍቅር ያለው እኔ ጋር ነው። እኔ እሻልሻለሁ። ደግሞ ምንድን ነው እንደዚህ የሚያደርግሽ? በማለት ለእሷ ሲነግራት ትተፋበታለች። እኔ ላይ ነው የተፋሽብኝ ብሎ በጥፊ ይመታትና ያቺ እናትሽን እስር ቤት አስገብቻት ስትማቀቅ ያን ጊዜ ታያለሽ በማለት ለልጇ ይነግራታል። ለእርቴስ እስቅ ብላ እታረቅሳለች። ሉሊትም በቃ የተጨነቀችው ወይዘሮ አልማዝን ወዳት አይደለም፣ አልማዝን አሰቃይታታለች። ግን ምንድን ነው በቃ እህቷ ስለተጨነቀች እና ለእህቷ መረጋጋት ስትል ነበር ወይዘሮ አልማዝን የእሷን ያገታትን ሰው ማወቅ የፈለገችው። ኤልሲና ዳዊት ቁጭ ብለው እኔ ቆይህ ነገር ማነው እንደዚህ ያደረገው እንዴት ይህ ነገር ሊፈጠር ቻለ ብላ ለዳዊት ስትነግረው እኔም ግራ ገብቶኛል ግን ማነው እንደዚህ የሚከታተላት ጥላት እሷን ሊያግታት የቻለው ብሎ ሲመልስላት ለነገሩ ሴትዮዋ ክፉ ናት ለሰው ጥሩ ነገር መጥፎ ነገር መመኘትም መልካም ባይሆንም ይገባታል ብላ ለዳዊት ስትነግረው አንቺ ደግሞ የታወቅሽ ስለሷ ክፋትስ መሰማሽና ነው ምን አወቅሽና ነው በማለት ሲመልስላት፣ አይ እኔ ፍኖት ነግራኝ ነው አንዳንድ ወሬ ስታወራ ስለ እሷ ጥሩ ያልሆነ ነገር ተነግረኝ ነበር፣ በማለት ስትነግረው፣ ቆይ ቆይ ቆይ ቆይ ፍኖት የምትባለው ልጅ እየት ሄደ? ደውላልኝም አታውቅም። ምን ሆና ነው መከታተሏንም? ትታኛለች፣ ብሎ ዳዊት ይነግራታል። ኦኬ፣ ደውላለህ አታውቅም፣ መልካም ግን እኮ እንደምትወድህ ነበረ የምትነግረኝ። እናቷ ታማባታለች። እናቷን ይዛ ጸበል ቦታ ነው ያለችው። ለነገሩ ተዋት፣ በእሷ ምትክ ሌሎች ሴቶች ይተካሉ በማለት ወይንም ሌላ አፍቃሪዎች አሉ በማለት ስትነግረው፣ ስርዓት ያዥ እኔ እንደዚህ አይነት ነገር እንደማይመቸኝ ታውቂያለሽ፣ ብሎ ለእህቱ ሲመልስላት፣ ሉሊት ከውጪ ትገባለች። ድክም ከመብሏት ሶፋው ላይ ቁጭ መጣሽ እንዴ ሉሊት ብሎ ዳዊት ላታላል። ቆይ ምነው ቆየሽ፣ ምን አዲስ ነገር አለ ብሎ ሲነግራት ምንም አዲስ ነገር የለ፣ ያው አንዳንድ ነገሮችን ለማጣራት ነበር እየወጣሁት በማለት ትነግረዋለች። ቆይህ ነገር ግን ማነው እንደዚህ ሊያሳድዳት እየቻለው በማለት ዳዊት ይላል። እኔም ግራ ገባኝ ማን እንደሚያደርጋት እንደዚህ። ምን ለሷ ብዬ ሳይሆን የልጅቷ ጭንቀት ነው ብላ ነው የተናገረችው። እኔ ግን ማን ነው ጥላቷ ወይንም ጥላት ማን ሊኖራት ይችላል? በማለት ይናገራል ማለት ነው። ከዛ ግን ያ ካሌብ የሚባለው ልጅ በባለፈው ሲዘትባት አይቻለሁኝ፣ ና እሱ አግቷት ሊሆን ይችላል ብሎ ዳዊት ሲያወራ፣ በጭራሽ እንዲህ አይነት እሱ ሊያደርግ አይችልም። የእሱ ሞራንም እንዲህን የመጨከን ወይንም እንደዚህ ሊያደርግ አይችልም፣ ድፍረቱም የለውም፤ በማለት ለዴቭ ትመልስለታለች። ኤልሲ ቁጭ ብላ ያዳመጠች ነበረ። አይ መጠርጠሩ አይከፋም፣ በማለት ዳዊት ይናገራል። እንግዳ እንደዛ ከሆነማ ራሱ ጋር ሄጄ እጠይቀዋለሁ፣ በማለት ወደ ካሌብ ጋር ሉሊት ትሄዳለች። ዳዊት ልከተልሽ እና ሊሄድ ይላታል። በጭራሽ፣ በማለት ራሴንን የምጋፈጠው ብላ ትነግረዋለች። እሺ ተራሽን ጠብቂ ብሎ አላትና ቀጥታ አካሌብ ጋር ትሄድና አንተ ምንድን ነው የደበከኝ የት ነው ያገትካት በማለት ስትነግረው ምን አጥፍቻለሁ አለሁ ምንድን ነው በማለት ይመለሰላት ካሌብ አይኔ ከአይንህ ተረድችዋለሁ አልማዝን የት ነው ያገትካት ልቀቃት በማለት ስትነግረው ቆይ ቆይ ቆይ የአንቺ ስጥላት አልነበረችም ወይ እንዴት ነው እኔን ወንጀለኛ አድርገሽ ለእሷ ተባባሪ የሆንሽ ብሎ ልዕልትን ድዕቡ ፍቅረኛዋ ካሌብ ይመልስላታል ማለት ነው። እኔስ በጣም አዘንኩብሽ። የአባቴ ገዳይ እኮ እሷ ናት በማለት ሲመልስላት፣ እሷ መሆኗን ምንም ማስረጃ የለም እኔ ወይዘሮ አልማዝ አላሰቃየችኝም እያልኩኝ አይደለም ግን እኔ ለእህቴና ለልዕልቴ ስል ብቻ ነው የእሷን መፈታት ከታገተችበት የምፈልገው ብላ ተነግረዋለች። አዘንኩብሽ፣ እንደዚያ በማለትሽ ብሎ ጥሏት ይሄዳል። ለማንኛውም ተረጋጊ፣ ልትመጣ ትችላለች። እኔ ግን አላገትኳትም ብሏት ነው የነገራት። ሌላው ምንድን ነው እየተደረገው ያ ድንቁ ተብዬው እንግዲህ ስራውን እሱም እየሰራ ነው። እና ለልጅቷ የነገራት በድጋሜ ልጅቷ እንዳገተቻት እና ሉሊት ለወይዘሮ አልማዝ ሁሉ ጊዜ ጥላቻ እንደምትፈልግ ነው ለልጅቷ የነገረው። ምክንያቱም ሁለቱ እንዲጣሉለት ስለሚፈልግ እንትና ትሄድና ምንድን ነው እያለችው አንቺና ኤልሲ ማለት ነው ኤልሲም ፍቅረኛው ናት በሉሊት ላይ እየተደረበች ለካሌብ እና ቆይማ እንደዚህ አያደርግም እሱ ስትል ተናግራ ነበርና ወይ አንቺ ከካሌብ ጋር ምን አይነት ግንኙነት እና ይህን ያክል የጠበቀ ግንኙነት ይኖራቸዋል ብዬ አስቤ አላውቅም ብላ ሉሊት ለኤልሲ ትመልስላታለች። የሚያውቁትን ሰው መገመት አያቅትም። በደንብ ነው የማውቀው ካሌብን በማለት ትናገራለች። በጣም አዘንኩብሽ በማለት ስትነግራት ሁለቱ ተመካክረው አብረው ይሄዳሉ። ዴቭ ልከተልሽ ብሎ ወደ ልዕልት ጋር እሷን ለማረጋጋት ሉሊት ስትሄድ ልብስ የልቀይር ጠብቅኝ በማለት ልብሱን ቀይሮ አብሯት ይሄዳ። እሷን በጣም ነው በእንጀራ እናቷ መታገት የተጨነቀችው ግን ለህቷ በማሰብ ነው እንጂ ለአልማዝ በማሰብ አይደለም። ጦል ጧሌት ደግሞ ኤልሲ ወደ ካሌብ ጋር እትሄድ እና አንተ ግን በጣም ሞኝና የዋህ ልጅ ና ይቺ ሉሊት እኮ ስለ አንተ መጥፎነት ስታወራ እኔ ደግሞ ይሄንን በጭራሻ ያደርገው መብዬ ስከራከራት እሷ ደግሞ ስለ አንተ ዳግመኛ አንተ ለማግኘትና ስለ አንተ መጥፎነት ነው ያወራችው። ደግሞ ከወንድሜ ከዳዊት ጋር የቅርብ ቅርብ የሆነ ግንኙነት ነው ያላቸው በማለት ስትነግረው እንደዚህ ያለች እሷ በዚህ መልክ እኔን ገመተችኝ ብሎ ወይኔ ያለመታመኔ ብሎ ካሌ በጣም ይበሳጫል። ስለ ወንድሟንም ቅርብብነት ስትናገር በጣም ይናደድ እና በቀኔ ነገር እንደዚህ ነው ብሎ ካሌብ ጥሏት ይሄዳል ኤልሲ ማለት ነው። ኤልሲ ግን የጋ ነገር የምታቀባብለው እሷ ስለምትወደው እና ከሉሊት ጋር እንዲራራቅላት ስለምትፈልግ ብቻ ነው። ቀጥታ ወይዘሮ አልማዝ የነበረችበት ቤት ይሄዳሉ። ያቺ ልጅቷ ብቻ ልዕልት ናት እያለችው እና በጣም ተጨንቃ ስልክ እየሞከረች አልሰራም ብሏት፣ እህቷ ሉሊት እና ዳዊት እየገባሉ በሩን ከፍታ ገባ ስትል በነገር ትጠምዳታለች። አንቺ በጣም አፈርኩብሽ እናቴን ያገድሻት በማለት ያልሆነ ነገር ስትናገር እንበዋ ቅር እያለ እኔን እኮ ጠረጠርሽኝ እንዴት እኔ አደርጋለሁ በማለት ለቷት ትመልስላታ ላይ ይህኔ ያንተ ምች እኮ አለበት ብላ ለዳዊትም ስትነግረው ይሄ እንግዲህ እሱም በጣም ነው እየተናገረው ይህንን እንደዚህ ልትል እየቻለችው ያ ድንቁ ተብዬው ሴጣን ማለት ነው እሱ ሉሊት ናት ልታግታት የምትችለው ብሎ ስለተናገራት ነው እንጂ እሷ በእህቷ አትደራደርም ነበረ። ሌላው ደግሞ ምንድን ነው የተፈጠረው፣ ያችን ሉሊት በጣም እቤት ትመለስና እህቴ እንዴት እንደዚህ ብላ እኔን ትጠረጥረኛለች ብላ ኤልሲ እና ዳዊት መካከል በጣም ትጨናነቃለች። አይ በአሁን ሰዓት በጣም ስለተጨናነቀች ሊሆን ይችላል ተቀመጭና ተረጋጊ በማለት ዴቭ ይነግራታል ለሉሊት። ሉሊት በጣም ነው ያዘንኩባት። እንዴት እኔን ተጠረጥረኛለ? እንዴት እኔ አግታታለሁ የእሷን እናት? እንደዚህ እኮ ጭራሽ እኮ አልጠብቃትም ነበረ። እህቴን እኮ በጣም ነበረ የምወዳት እያለች ነው ለኤልሲም የተናገረቻት ኤልሲን ምንድን ያለችው በስሜት ሊሆን ይችላል። እንደዛ ያለችሽ ተረጋጊና ተቀመጪ ህብላት ሉሊትን ወደ ማረጋጋት ይገባሉ ማለት ነው። ከወንድሟ ጋር አቶ ድንቁ ደግሞ መንገድ ላይ እየሄደ ካሌብ ቆሞ ነበርና እሺ ጎረምሳው ብሎ ለካሌብ ይነግረዋል። የት ነው ያገድካት? ይህንን ነገር የምታግታት አንተ ብቻ ነህ። ስለዚህ ህጉ በጣም ላንተ የከፋ ቅጣት ሳይሰጥህ ምርመራ ተወጣብህ አንተ ተጎጂ ስለምትሆን እንድትፈታ ትፈልጋለሁ ብሎ ለካሌብ ይነግሯል። ካሌብ ስለምን እያወራ ነው? እኔ አይደለሁም። አንተማ የአባቴን ገዳይ ተከታተልክልኝ አይደል ብሎ ይመልስለታል። አይ እኔ እኔ መሆኔን ማስረጃ ካለ ማውጣት ትችላለህ ብሎ ካሌብ ለድንቁ ይነግሯል። ድንቁ ደግሞ እኛ ስራችን መመርመር ስለሆነ በምርመራ መጨረሻ ላይ እንደርስበታለን ያን እንደዛ ከመሆን በፊት ተጥፋተ አምነህ እሷን እሷ እንድትለቀቅ አድርገህ አንተ ተገቢውን ቅጣት እንድታገኝ እነግርሃለሁ ብሎ አስጠንቅቆ ጥሎት ይሄዳል። ለማን መልእክት? ብሎ ተብሎ ሲነግረው ለራስህ ነው ይለዋል። የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይባይ። ቤተሰብ የሉሊትን መጨረሻ በቀጣዩ የምናየው ይሆናል። ባይባይ